ባሏን የሚያሰቃያትን ሚስት በጣም በሚያሳዝን ሁኔታ ሲኖላ እየተሰቃየች ትገኛለች። እናም እንግዲህ ኦርካ ለእሷ ብሎ በጣም ብዙ ዋጋ እየከፈለ ይገኛል። በዚህ በኩል ደግሞ ሜላት ለድቤ እያገዘች ትገኛለች። ምክንያቱም ድቤ ጋር እየሄደች መቼ ነው ሚስት የምትወስድልኝ? መቼ ነው እቺ ሚስትህን ከቤት የምታስወጣልኝ? ባሌ ልትነጥቀኝ ነው በማለትም ሜላት በጣም እየጨቀጨቀችው ትገኛለች ለድቤ እናም በመቀጠልም ድቤ ደግሞ ብዙም ወሬ እየሰማት አይደለም ከአንድም ሁለት ቀን እየሄደ በሯቸው ቢያንኳኳም ግን ደግሞ ያው ሊያገኛት አልቻለም ማለት ነው ወርካ ቤት እናም፣ ወርካ በጣም በጣም እየተናደደባት ይገኛል ለሜላት። ምክንያቱም አንቺ ሴት ነሽ የሴትነት ሰብአዊ አይሰማሽም ወይ? እሷም እኮ ሴት ናት። እናም ለምንድን ነው እሷ ላይ የምትጨክኙ? ለምንድን ነው እሷ ላይ እንደዚህ የምታቀጣጤው? በማለትም ብዙ ጊዜ ቢያስጠነቅቃትም ሜላት ግን በፍጹም ከዚህ ስራዋን ልትቆጠብ አልቻለችም። ምክንያቱም ወርካ ኦርካ ፍቅረኛ ነው ማለት ነው የሚላት ፍቅረኛ ነበረ ማለት ነው። አሁን ግን ሲኖላን እየወደዳት እየመጣ ነው። ሲኖላ ደግሞ በጣም በባሏ ድብደባና ስቃይ የሚደርስባት ሴት እናት ማለት ነው። እና ያው እንግዲህ አሁን ኦርካ ቤት ብትሆንም እሷ ግን አሁንም ከሰራተኝነት የተሻለ ሕይወት አለ የምትኖረው ግን ደግሞ ከባሏዋ ጋር ከነበረችበት ጊዜ የተሻለ እዚህ ተሽሏታ ማለት ነው ምክንያቱም ሜላት አሁንም ብታስቸግራትም ያው ከባሌ ራቄ እያለች ብታስጠነቅቃትም፣ ግን ደግሞ ይሻላታል ቢያንስ ከድብደባ ድናለች ማለት ነው። እናም እንግዲህ ኦርካ ደግሞ በዚህ በኩል በጣም ወዷታል ማለት ነው። እናም እንግዲህ አንድ ቀን እንግዲህ ደውላለትም መቶ ነበረ ማለት ነው። እናም እናም እንግዲህ ባሏ ነው ይውሰዳት ብዙ አትጫናት፣ እስከ መቼ ድረስ እኛ ቤት ትቆያለች በማለትም እንግዲህ እስከ መቼ እኛ ቤት ትቆያለች እያለ ብሎ ብላ እንግዲህ ብትነግረውም፣ ወርካ ግን በፍጹም ነገሩን ያልጣመውን ወርካ በፍጹም እኛ ጋር ለትንሽ ጊዜ እሷ እስከፈለገች ጊዜ ድረስ መኖር ትችላለች። ምንድን ነው ግን እች ልጅ የወሰደችብሽ? ምንድን ነው ግን እች ልጅ ያደረገችሽ? ታይ ሜላት፣ ታይ እያለ ቢያጸነቃትም። ሜላት ግን ከክፉ ስራዋን በፍጹም አልተቆጠበችም። ድብ ቤት እየሄደች ለመቼ ነው እች ሚስትህን የምትወስድልኝ? ባሌ ልትነጥቀኝ ነው፣ አሁንም ደግሞ ጭራሽ ብላ ብላ በቤቴ ልታስወጣኝ ነው፣ ባሌ ውጪ አለኝ በሷ ሰበብ በማለትም ሄዳ ዛራ ብትልበትን ከዚህ በኋላ ቤቴ ድርሽ እንዳት። ይሄ የማንም የጋጠወጥ ቤት አይደለም። ዘለሽ ገብተሽ ሀሳብሽን ተናግረሽ የምትወጪበት ቤት አይደለም በማለትም ድቤ እያስጠነቃታል ለሚላት። እናም እንግዲህ በጣም በሚገርም ሁኔታ ወርካ ቤት ውስጥ እንግዲህ ቁጭ ብሎ ሳለ ማለት ነው፣ ከሲሎና ጋር አንድ ላይ ቁጭ ብለው ሳለ ድቤ ወደ ወርካ ቤት ይመጣል። ሲመጣ እንግዲህ አንድ ላይ ያገኛቸዋል። እሷም እንግዲህ ስትሮጥ ክላሷ ሄዳ በር ትዘጋለች። ግን በሩን ገን ጥሎ በመግባት አንቺ ባለጌ በማለት በጥፊ ይጠፈጥፋታል ማለት ነው። ግን እሷም ወደቀች ባለችበት። እናም እንግዲህ አንጠልጥሏት ሲወጣ ወርካ በሩ ጋ ቆሞ አንተ መውጣት ትችላለህ። ግን እሷ አትወጣም ከዚህ ቤት። እንደዛ ደግሞ ካደረግ ከኔ ጋር ነው የምትጣለቡ ማለትም ይመልስለታል። ድቤም እንግዲህ እስቲ እንደዛ ከአጠገቤ ዞር በልልኝ። እኔ ያው ይሄን አክልንተን ምትል ከሆነ እኔ አይንህን ነው ማውጣለሁ በማለትም ሊያስፈራራ ይሞክራል። ከቻልክ አይኔን አውጣ በማለትም ይመልስለታል ወርቃ በመቀጠልም እንግዲህ በጣም በሚገርም ሁኔታ ያው ባሌ ነው አይመለከትህም፣ እንደፈለገ ሊያደርገኝ ይችላል በማለትም መልስ ሰጥታለች፣ ሲሎና ማለት ነው። ግን ሲሎና ፈርታ ነው እንጂ እውነትም መብት እንዳለውና መቀጥቀጥና መደብደብ መዘጋየት ግዴታው እንደሆነ አምና ሳይሆን በጣም ስለፈራችው ነው። እናም ወርካ ላይ የሆነ ችግር እንዳያመጣበት በመፍራት ነው እንደዛ ያለችው። ግን ወርካ በጣም ተሰማው። እኔ ለሷ ባልኩበት ባሌ ነው አይመለከትም እንዴት ትለኛለች በማለት ጻጥ አላቸው ማለት ነው። እሱም እንግዲህ ድቤም ሚስቱን ይዞ ወደ ቤቱ ይሄዳል። ልክ ወደ ቤቱ እንደሄደ እንግዲህ ውሃ በባልዲ አድርጎ እያሰቃያት ነበረ። እናም እንግዲህ ድብደባና ስቃዩን ቀጥሏል ማለት ነው። አስገብቶ ነው ወደ ቤት እየወረወራት እንግዲህ ከዛ በመቀጠልም በመቀጠልም እንግዲህ ያው እንትኑን እሷ በጣም ተናዱ ነበረ፣ ወርካ ማለት ነው። እናም እንግዲህ ሲኖላ በጣም በጣም እየተጎዳች ትገኛለች። በጣም ነው እንትን እያላት ያለው ማለት ነው። እናም የማግስቱ ጠዋት ምግብ ሰርተሻል አላት። አዎ ሰርቻለሁ ትትለው ከሰራሹ ምግብ ላይ አንድ ነገር እንዳበይ፣ ከዚህ በኋላ የኔ ተራፊ ነው የምትበይ፣ በማለትም ያስጠነቅቃታል። ስቃዩ ጀመረ እንጂ ገና ነው በማለትም አስፈራርቷታል ማለት ነው። እና ግን ያው እሺ በቃ በማለትም ተስማምታ እንግዲህ ቁጭ ብላለች። ከዚህ በኋላ አሳይሻለሁ፣ ጠግበሻል፣ በማለትም በጣም እየፎከረባት ትገኛለች። እናም እንግዲህ እሷ ምንም ማድረግ ስለማትችል ቤት ውስጥ ቁጭ ባለችበት ያው ወርካ ይመጣል። ወርካም እንግዲህ ከመጣ በኋላ እንግዲህ በራንኳኳ እሷም ከፈተችልት ልት ምንድን ነው ምናምን ስትለው ያው እንግዲህ መጣክ በጣም በጣም ደስ አላት። እሱም ስታይ ለምን ባሌ ነው አይመለከትህም እንኳን ብላው በፍጹም ሊተዋት ጫጥል አልቻለም ነው። ምክንያቱም ምክንያቱም አንዳንድ ጊዜ የሚመጣውን ነገር አይታወቅምና ያው እርግጠኛ ነኝ እንደሚያሰቃያት ገብቶት ነው ማለት ነው። ተከትሏት ይሄደው ስለሆነ እንግዲህ በጣም የደሃና በጣም ምስኪን አባት አላትና እና በጣም የድሃ ቤተሰብ ልጅ ናት። በጣም እንትን በሚል ሁኔታ አባትዋም እሷንም በጣም ዝቅ አድርጎ ስለሚመለከት ነው ድቤ እየቀጠቀጣት ያለው እና ደግሞ የትም መሄጃ የላትም፣ የትም አትሄደም በማለት ነው እየመታት እና እየቀጠቀጣት ያለው ግን ይሄ አግባብ ነው ወይ? አግባብ አይደለም ግን እኔ ተስማምቶኛል። እናም እንግዲህ ማለት ነው እሷ አምናበት ሳይሆን ግን ያው የትም መሄጃ የለኝም ምስኪኑ አባቴስ በማለት አባት ለአባቷንም ለምስኪኑም አባቷ አዝና ነው ከሱ ጋምት ነው ምክንያቱም ድቤ ይረዳዋል። ለ ለአባቷ ማነው በጣም ነው በገንዘብን በምንም ይረዷል። ምክንያቱም በጣም የምስኪን ቤተሰብ ልጅ ናት ማለት ነው ሲኖላ እና በጣም ተሐዘን ልጅ ናት። ከዚህ ፊት እንዴት እንደተገናኙ እንዳያችሁት እና በጣም እያስፈራራት እና የቀል እየደበደባት ግን እሱንም እቃ ችላ እና ምናበት እየኖረች ትገኛለች። በጣም ምስኪን ሰው ናት ሲኖላ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ ተመልካቾች፣ እንደዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቀቱን ቪዲዮ ስርቶ ማግኘት ትችላላችሁ። እናም እንግዲህ ሀሳብ አስተያየት ካላችሁ ሲኖላ ሲሎና ድራማ እንግዲህ ከወደራችሁት ኮሜንት ላይ ያስቀምጡልኝ፣ ላይክ ላይክ አድርጉ ማለት ነው እና ቶልቶሎ እለቅላችኋለሁ። በጣም እኔ እንግዲህ በጣም አስተማሪ ድራማ ነው። ምክንያቱም አንዳንድ ጊዜ የሚለቀቁ ድራማዎች ብዙም አይስቡም፣ ብዙም ደግሞ ትምህርት የለውም። ይሄ ግን ትምህርት ያለው እና በጣም አስተማሪ ድራማ ነው። ምክንያቱም አንድ ሴት ምንም ባሏ ቢሆን ምንም ቤተሰብ ቢሆንም ያንን ሰው የአንድን ሰው ክብር የአንድን ሰው ደግሞ ማንነት መግፈፍ የለበትም። ምክንያቱም ይሄ ሰብዓዊ የሚባለ ነገር አለ አደለ ምንም ድራማ ቢሆንም አኑ ና እሷ አሁን ባሌ ነው እድሌ ነው በድሏ ታሳብባለች። ባዘዊ እንትና ሲሎና ማለት ነው። በጣም በድሏ ና በጣፋንታዋ የምታሳብብ ሴት ልጅ ናት ና ያው እንግዲህ እንደዛ አይነት ነገር ትክክል አይደለም። ይሄንን በጣም አስተማሪ ድራማ ነው በእውነት ኮ ነው የምላችሁ ና በጣም ነው የሚገርመው። እሷ ላይ ጭንቅላቷ ላይ ሴፍ የተደረገው ነገር በጣም እንትን የሚል ድራማ ነው እና ውድና የተከበራችሁ የዩቲዩብ ተመልካቶች፣ የበየላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ላይክ ሸር አድርጉት፣ ቪዲዮ ሸር ሸር ሸር ሸር አድርጉት፣ አበረታቱኝ የኔ ውዶች። እንግዲህ ቀጣይ ክፍል ዛሬ ቀጣይ ክፍል እንግዲህ ምን እንደሚሆን አይታወቅም። ቻር ቆዩልኝ።